ሲጀመርም ቁጭ በል ተነሳ፣ ትምህርት ቤት ነው እንዴ ልታሳዩን ነው የመጣችሁት? ዛሬ ያላችሁ ነው፣ ለይት ከመረጥ ረስተሶስ ለዛ ነው። ሱሪ ምን ለብሰው አልኩ። ለማንኛውም አንበሳ ማለት ነው፣ እየጮሀ አላስተኛ ብሏችሁ አልነቃችሁም? ሰዓት ነው ቆን የመጣችሁት? የምሬ ነው። ምንድነው ከባለፈው ሐሳቢን ከተማ ነው እንጃ፣ ወይ ልታደርገኝ ነው እግዚአብሔር። ናይ ናይ አላልከኝም እኮ ናይ ናይ የሚለው ታዲያ ኮ የራሱ አጠገቡ ያለችውን ሴትዮ ነው ናይ ናይ የሚለው። ስለዚህ ናይ ናይ ስትል ሃይሚ መጣች። ብሩክ ዘመዳለም ዘመዴ ሃይሚ ባዳናት እንዲ ኔ ዘመዴ ኔ ዘመዴ። ዝምድና ማቀራረብ ነው ያለባቸው። እንደ ጉድፈላ ቤተሰብ የዛሬው ልዩ ነው። ለሰርግ እንትን ነው የሚለበሰው። በቃ ወለየ ወለዬ የላችሁበትም በቃ። እንደምን ነው ሀረካቱን እንኳን አሰሩም፣ እንደ ቢያንስ ሌላው ይቅር ባህል ልብስ የለበሳችሁትን የልብሱን ባህል በደንብ ሳሰሩልን። ለምንድን ነው የሰርግ ልብስ ምናምን በሌላ ፕሮግራም አታወሩም? እንዴሁን ብሩኪ የማይደርስ መስሎ ቃል ትገባለህ። አሁን አንተ ውሃ ዋና ስትዋኝ እንኳን እስከ መለያ ሄደህ ጥልቅ የምትለው መቼ የዋና ልብስ ለብሰህ ታውቃለህ? ገላህን ያየህ ግን ከተጋባ ከተጋባን ነው ገና ገና ከተጋባን። እሺ የሆነ ሰላም

አው እንዴ ማስደንገጥ አሳፍርሃት ማለት ነው። ጥላት ብትሄድ ማለት ነው። ጉድ ነበር። ይፈለ በሊ ዘሄድ ፈቅደን እልሃለኝ። በቃ ይመቻችሁ። እንዴ ጭራሽ እዚህ እንዴ ጭራሽ እዚህ መፍታት እንጂ የቺ ሐረካት ብቻ ነች ትንሽ ቪዲዮውን ትንሽ ያሳመረችው እንጂ ከዛ ውጪ ምንም አልሰሩም። ለበሱ ውጭ አሉ ቤተሰብ፣ ዛሬ አስተያየት ልሰጥ ነው እንዳትቀየሙ። ምክንያቱም አስተያየት ግድ ነው። በቃ ሰ እንግዲህ ዛሬ ቤተሰቦቻችን ከምን ጀምር መሰላችሁ? ሰላም ጤና ይስጥልን። እንዴት ናችሁ? እኛ አለን ደና ነን። ምሽታችሁ እንዴት ነበር አለው። በነገራችን ላይ አንፈርድባቸውም፣ ግን እንዳስተያየት መስጠት ያለብን ነገር እንሰጣለን። ደክሟቸዋል። እንደው ፎዝ ብሎ ነው የመጡት ማለት ነው። ቁርስ ራሱ አልበሉም እንደሚመስለኝ ማለት ነው። እና ዛሬ ቁርስ አይበላም ለካ ጾም ነው። ብቻ ለማንኛውም ግን ማለት ነው ደግሟቸዋል። እንደምታዋቸው እንቅልፍ እንደው ሃይም ይሻላል። የት ነች ቡሩኬማ? ገና አልነቃም አልነቃም አሁን ቡሩኬ ማለት ነው። አ መፋቂያ ይቀርሃል። ማበጠሪያ ይቀረሃል። የሆነ በግንባር ላይ ሸብ የምትደረግ ነገር ይቀረሃል። ጫማው እግራችን እግራችሁን አላየንም የሃይሚ እሺ፣ ይሁን የሃይሚም ፀጉር እንዲህ አይደለም ግን ይሁን። እሺ፣ እንዲያው ይሄን ያህል ጊዜ ወስዳችሁ ልናሳያችሁ ነው የወሎ አለባበስ ሙሉን። ባለፈው አበላሽተናል ብላችሁ መስራታችሁ አልቀረ ተረጋግታችሁ፣ ምን አለ ሙሉን አሟልታችሁ በዚህ ውበታችሁ ላይ በዚህ ክብራችሁ ላይ በዚህ ሞገሳችሁ ላይ ብትሰሩት ምን አለበት እናንተ። አየ ልጅ ነገር በቃ ተላፋችሁ ሄዳችሁ ወይኔ ወይኔ በላቸው ወይኔ በላቸው ወይኔ በላቸው በላቸው እንዲህ ብሩክ ከባለፈው ብሩክ ይዞ መጣ ምንድን ነው ቀበቶውን አስፍቶታል ዱላ ይዟል በቃ የሃይሚን ነጠላ ነበር የለበሰው ዛሬ የራሱን ነጠላ ለብሷል ብቻ ነው ሌላ ምንም የጨመሩት ነገር የለም፣ ይሄ ብቻ ነው። እንደ ወሎ ባህል ሃይሚ ሙሽራ ነኝ አላለችም። እውነትም ሙሽራ ነሽ፣ ጠር ላይ ከተጋባችሁ ደርሷል። ይልቁንስ የወሎ ባህል ልብስ እናሳያችሁ ብለው ስለ ሰርጋችሁ አንዳንድ ነገሮች አወርተዋል። እንደው ቁም ነገር የሚባል ማለት ነው። ምክንያቱም ብሩቄ ሰርጋችንን ከማንም ጋር የማይወዳደር ለየት ያለ አለባበስ ባገር ባህል አድርገን ብንጋባስ አላት፣ ሃይሚን ማለት ነው ከተጋባን ነው እንጂ ከተጋባን፣ እኔና አንቺ ከተጋባን በሀገር ባህል ለየት ባለ እንጋባ። ምክንያቱም ሰው አለበሰው፣ እንደውም የሀመሮቹን ይሄ ሚሶ ሚሶ ሚሶ የሚለው ምን ነበረ ጠፋኝ፣ ጫንበላላ እሱ ራሱ ብሎታል እንደዛ። የሚሉትን የሆነ እነሱ አሁን እንደውም እንትናቸው ጡታቸውን አያለብሱም እነሱ ጡታቸውን አያለብሱም። ግን የፍረተ ስጋቸውን የሆነ ቅጠል ነው ቆዳ ነገር ያለብሱት፣ እና ከዛ ሌላ ባዶ ናቸው። አሁን አሁን አሁን አሁን ብሩኬ አሁን እንደዛ ትለብሳለህ? እንደው እንደው ውሃ ዋና ውስጥ እንኳን ሲገባ እኮ ብሩኬ ማለት በመለያ ቁምጣ ነው የሚገባው። እኔ አንድ ቀን አይቸው አላቅም። ብዙዎቹ ወንዶች አሁን ከወገባቸው በላይ ምናምን ጣጣ የላቸውም። ሀታ ቤት ላይ ራሱ ሃይሚ እንኳን እንዳታየኝ ውጭልኝ የምትሰውዬ ጭራሽ፣ የሰርግ ቀን አደባባይ ላይ ቆመህ ይሄ ሚሶ ሚሶ የሚለውን አለባበስ ትለብሳለህ? ጡ ወይኔ ማርያምን አላለም የማታደርገው ነገር አታውራ ብሩክ፣ አታውራ እንዲህ። እሺ ወደ ሃይሚ ስንመጣ እሺ፣ ሃይሚ ሸፖም ያምራል፣ ገለዋም ያምራል፣ የብሉ የብሩክም ያምራል። ይህንን ስላችሁ ማለት ነው፣ ግን አያደርገውም። የማይሆን ነገር ነው። ሸቤን አስተካከይ ምናምን፣ አሁን ባለበት ላይ ራሱ ብታረገው ምንም አያስጠላም። ወደ ሃይሚ ስንመጣ ደግሞ ሃይሚ ናት እንደዛ የዛን አይነት ባህል ልብስ ለብሳ አደባባይ የምትወጣው ሃይሚ ናት። ደግሞ በቡዳ ገሏዋን አስበሏትና እንዳትፎክቱ፣ ፎከት በፎከት እንዳትሆን። ባለፈው እንኳን ሐረር የሄደች ጊዜ አንገቷ ተበላሽቶ ነበር። ጭራሹን ደግሞ ስነ ስርዓት ባለው መልኩ፣ ፈጣሪ በፈቀደው መልኩ መቼም በቤተክርስቲያን የምትጋቡ አይመስለኝም ሳስበው ማለት ነው። እግዚአብሔር በፈቀደላችሁ ብቻ ግን ክብራችሁን የጠበቀ አለባበስ ለብሳችሁ ዓለምን እንደምታስደምሙ አልጠራጠርም። ቤተሰብ የእናንተም እርዳታ ያስፈልገዋል። በጣም ጥሩ ጥሩ ቤተሰቦች፣ ትላልቅ ቤተሰቦች፣ የምትወዷቸው የምታከብሯቸው እንደ ልጅ የምታዩዋቸው አላችሁ። እናንተ ያው የትልቅነታችሁን በውስጥም ቢሆን እኛኛ ልጆች ነን ምንም አናውቅም ግን በቃ እነሱ ስማቸውን በሚያስጠራ መልኩ በሚያስደምም መልኩ በቃ የሆነ ብሩኬና ሀይሚ በእንደዚህ አይነት ተሰረጉ ቢባል በጣም በጣም ደስ ይለናል። ደስታው ውስጣችን እርካታ አለሁ። ያ ነገር እንዲሆን ደግሞ የእናንተ የትልልቅ ቤተሰቦቻችን ተጽዕኖ መኖር አለበት ብዬ አስባለሁ። በእርግጥ የእነሱ ፍላጎት ነው፣ ግን ደግሞ የቤተሰቦቻቸውንም ቃል ያከብራሉ አብራችኋቸውን የምትቀጥሉት ቢከፉ ትከፋላችሁ፣ ቢያዝኑ ታዝናላችሁ፣ ቢደሰቱ ትደሰታላችሁ። ስለዚህ የብሩኬ እና የሃይሚን ሰርግ ማለት ነው አስደማሚ እንዲሆን በቃ ዓለም መነጋገሪያ እንዲሆን አለባበሳቸው ከምንም በላይ መስተካከል አለበት ከምንም በላይ አዎ፣ በባህላዊ ቢሆን በጣም ደስ ይላል እንደተለመደው የብዙ ማለት ብዙዎቻችሁ በእንደዚህ አይነት ነገር ላይ ያለፋችሁ ብዙ አላችሁ። ሀብታም ሀብታም ሆናችሁ በብዙ አይነት ዝንጥ ብላችሁ የተዳራችሁ ሰዎች አላችሁ። አሁን ሃይሚና ብሩክ የምታደንቁ ሰዎች ማለት ነው። እናንተ እናንተ ተሞክሮችሁን ወደ እነሱ ሼር አድርጉላቸው። ላለሁ በተረፈ ልጆቻችን በቃ ሰርጋቸው አስደመመ ተብሎ እድሜ ልካቸው ለልጆቻቸው ራሱ ታሪክ እንዲሆን ነው እኛ የምንፈልገው ማለት ነው። ምክንያቱም ከልጅነት እስካሁን ድረስ እንግዲህ ሃይሚም ወጣ ያለ የተበላሸ ልብስ እስካሁን ድረስ አለበሰችም። እስካሁን ድረስ ይሄ ከላይ ምናምን እሱ ምናምን ኖርማል ነው፣ ችግር የለው። አንዳንዶቻችሁ ኦዲንሱን ፈርታ ነው እንጂ ስለብስ ነበር ብላችኋል። ማይዘወይ ኦዲንስ የፈለገውን አወራ ይቀራል። ዋናው ነገር ፈጣሪያችሁን፣ ሕሊናችሁን መፍራት ነው። እና እስካሁን ድረስ ሃይሚ የተበላሸ ልብስ ለብሳ አታውቅም። ሲጀምር ብሩክ ራሱ አይፈልግም ይሄንን ታይቱን ምናምን ምናምን ራሱ አሁና እንደው ትንሽ ነፃነቷን ከምነፍግ ብሎ ዝም ያለው። በነገራችን ላይ ብሩክ እንደዚህ የሴት አለባበስ አይወድም። ድሮ ሲናገር ሰምታችሁ ከሆነ ሸፈንፈን ያለ ነገር በጣም ይመቸኛል ይላል። ብዙ ኢንተርቪው ላይ ይናገራል። እና ከዛም አንፃር እሱ ራሱ እንደ ማንኛውም ወንድ ይሄ በቦዲ ቤት ውስጥ የሆነ ክርር ክርር አይልም። የሆነ በቦዲ እንደዚህ ዋና ቦታ ምናምን ምናምን አይልም። ከነመለያው ነው ዝፍቅ የሚለው። እስካሁን ባየሁት ጊዜ አንድ ጊዜ ብቻ ከሚፍታ ጋር የዛን ጊዜ ብቻ ራቁቱን ገብቷል። ከዛ ውጭ በተለይ ሀይሚ ካለች ከመለያው ጋር ነው የሚገባው። ሀይሚ ፊት እንኳን ልብሱን የማያወልቅ ሰውዬ ጭራሽ ሚሶ ሚሶ የሚሉትን የለበሱትን ለብስ ያለው ዕጣ ከወጣብኝ ብሎ ማርያም ቢል ምን ትሉታላችሁ? የናውን የማይሆነውን ነገር እና እሱ ባህል ቢሆንም የሆነ ጊዜ ለፋኔ ማሳየት ትችላላችሁ። ለጫጉላ ሽርሽራችሁ ለሆነ ጊዜ ብቻ ስትሄዱ ስትዝናኑ ባለፈው እንደውም የተንቢ ምንድን ነው እንትኑንም ተቀብታ ምናምን ሰርተው አይቻታለሁ እንደዛ ልትዝናኑ ስትሄዱ ማድረግ ትችላላችሁ ሰርጋችሁን ግን በአማራ በደመቀ ይሄ ሁሉማ ብሩኬ ናይሚ መቼ ይጋባሉ ተብሎ ወደ ሀይሚ ጋ ሁለት መቶ ሀምሳ ምናምን ሺህ ሰው አለ ብሩኬ ጋ ሶስት መቶ ምናምን ሺህ ጠቅላላ እኮ አምስት መቶ ምናምን ሺህ ህዝብ እናንተ ሰርጋችሁን በደስታ ማየት ይፈልጋል ምንም ሳይከፋ ምንም ሳይበላሽ ፕሮግራማችሁ ስለዚህ የዛ ሁሉ ሰው ደስታማ ማስደሰት አለባችሁ። ደግሞ እድሜ ልካችሁን የምትመሰገኑበት አለባበስ ልብስ ለብሳችሁ እንደምትሰረጉ ባለሙሉ ተስፋ ነኝ እላለሁ። ቤተሰቦች የእናንተንም ሀሳብ አስተያየት በኮመንት አስቀምጡ። እንዲሁም ደግሞ እንደነገርኳችሁ አንዳንዶቻችሁ በውስጥም ያኔ መልዕክት ብታስቀምጡላቸው ይፈጽማሉ። የቤተሰቦቻቸውን ቤተሰቦቻቸውን ቃል ያከብራሉ። ስለዚህ እንደዚህ ከወዲሁ እኛም የምንጠይቃቸዋለን ለማለት ነው። በተረፈ የዛሬው እንትን የዛሬው አለባበሳቸው ዝም ብሎ ነው ዝም ብሎ በዱላ ይላታል። ሀይሚ ማማ ሰዋ ልታመጣ ሊሄደችም፣ እንዲህ በዱላ ሲልሽ ሀረካት ነበር መስራት ያለብሽ የሆነ መሽኮርመም ምናምን፣ ተወንጋሽ እየቶኝ እንደዚህ ነው ምናምን። ከዛ ሱ ደግሞ አቸው ምናምን እያለ ሲቀልል እንደዛ ሀረካት ይሰራ ነበር። ሁለቱም በቃ ስግጣላሉ። የምሬን ሰግጥ ብሏል። እንትና ሰግጥ ብሏል። ማን ነበረ ወይ ነው አሁን ቲክታክ የተሸለመው? ይሁን ሰግጥ ብሏል። ሰግጥ አላሉም እንዴ? እና ለማንኛውም የሚመቻችሁ፣ ዋናው መምጣታችሁ ነው የኛ ወድ ቤተሰቦች ሰዎች እና የዛሬው ቪዲዮ እንኳን መጡ። ሁለት ቀን ከሚዘጋ ነገ የሚፍታህን እንትን እንጠብቃለን ጋይስ። ሚፍታህ ዛሬ ተሰርቶለት አላሉ ተሰርቶለታል። በቃ የሌለ የሌለ ተሰርቶለታል። ነገ ጠብቁ። ለማንኛውም አመሰግናለሁ ባይ